ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ዛሬ ከነጽጽር ወጣ ያለ ትንሽ መልእክት አለኝ። ሸር አድርጋችሁ ኢንተርኔት ላይ ላለው ሆነ መሬት ላይ ላለው ማህበረሰብ እንዲደርስ አድርጉልኝ። እሱ ምንድን ነው፣ ሁላችሁም እንደምታውቁት የተለያዩ ሰዎች ለተለያየ ችግር ይጋለጣሉ። ለበሽታ ለገንዘብ እጥረት ሲጋለጡ ወደ ሶሻል ሚዲያ በመምጣት ታዋቂ ሰዎች ዘንድ በመገኘት ገንዘብ እንዲሰባሰብላቸው፣ እርዳታ እንዲደረግላቸው ይደረጋል። ይህንን ታውቃላችሁ። ችግሩ ከዚህ በኋላ ነው። ሰዎች ተቸግረው ለመታከሚያም ሆነ የገንዘብ እጥረት ደርሶባቸው ያ እንዲሰባሰብላቸው ወደ ሶሻል ሚዲያ መጥተው ከተሰበሰበላቸው በኋላ በአካባቢው ያሉ ሰዎች ወይም የሚያውቋቸው ሰዎች በሚሊዮን የሚቆጠር ገንዘብ እንደተሰበሰበላቸው በማሰብ እነዛን ሰዎች ገንዘብ አበድሩን፣ እናንተ ብዙ ገንዘብ ተሰጥቷችኋል፣ ብዙ ገንዘብ ደረሳችሁ አይደለም፣ ይህን የሆነ ነገር አድርጉበት እያሉ በሰው ህይወት ጣልቃ የሚገቡ በሚያሳዝን ሁኔታ እኮ ሶሻል ሚዲያ ላይ ደግሞ በተለይ ላይቭ ላይ መዋጮ አዋጡ ወይም ገቢ ማሰባሰቢያ አድርጉ የሚባለው ሁሉም አይገባም። ለምሳሌ ይህን ያክል አስገባለሁ ይህን ያክል አስገባ ያለ ሁሉ አያስገባም ይህን ብቻም ሳይሆን ላይ በላይ የውሸት ይህን ያክል አስገባለሁ ተብሎ ይጻፋል ያ የሚደረገው ሌሎችን ለመገፋፋት እንደዛ የሚያደርጉ አሉ እና ያንን በማያት ሰዎች እነዚህ ሰዎች ብዙ ገንዘብ ደርሷቸው ይሆናል በማለት ሂደው እነዛ ሰዎች ይህን ያክል ገንዘብ ደረሳቸው አይደለም እስኪ ትንሽ አበድሩን ከተሰበሰበላቸው የሚሉ እነዛን ሰዎች በችግራቸው ላይ ችግር በህመማቸው ላይ ህመም የሚጨምሩ ሰዎች አሉና ከዛ እንዲቆጠቡ አስተምሯቸው። እውነተኛ ገጠመኝ ስላለኝ ነው እኔ ህንን ቪዲዮ እንዲሰራ ያደረገኝ አንደኛው እውነተኛ ገጠመኝ ታስታውሱ ከሆነ ከአሁን በፊት አንዲት አረብ ሀገር የምትሰራ የእኛ ቤጤ ሸቃላ የጉሮሮ ካንሰር ታማ፣ እንደውም ስሟ ፋጡማ መሐመድ ነው። ብዙ ሰዎች አዘንን፣ አለቀስን፣ ለብዙ ሰው ሽራ አደረግን፣ ብዙ ሰው ጋር ደረሰች፣ መዋጮ እንዲደረግላት ተደረገ። ነገር ግን የነየተው ሰው ሁሉ አላስገባም እና ልጅቱ ትናንትና ሳሪቲ ቤት ሳራ ሳራ አልሀበሻ አደለኝ አደለች መሰለኝ ስሟን ሳራ ብቻ የሚለውን ሰው ማቃው እማቃት ሳራ አልሞም ሳራ ቤት ገብታ ብዙ ገንዘብ ተሰብስቦልሻል እያሉ ሞራሏን እንደሚነቋት ብዙ ብዙ ነገር እንደሚሏት ተናግራ በጣም እያለቀሰች ትናንትና ትራ ቲክቶክ ላይ ተፖስቱ አይቼ ይም ቲክቶክ ላይ ቪዲዮ ሰርቻለሁ። ነገር ግን ይህን ቪዲዮ እንድሰራ ያደረኩት ምንድን ነው እስከ ምናልባት ዩቲዩብ ላይ ቢሰራጭና መሬት ላይ ላለው ሰው ቢደርስና ማህበረሰባችን ከስተቱ ቢማር ብዬ ነው። እና አንደኛው እውነተኛ ገጠመኝ ደግሞ አንዲት ልጅ በሆነ ሰው ጋር ተዋውቂያት ነው እና እንትን ቁርአን ማስቀራት እችላለሁ እስኪ ቁርአን አስቀረች እንኳ ትንሽ ገንዘብ ሰብስቤ ልታከም እና ቁርአን ታስቀራለች ብለሽ ቪዲዮ ስሪልኝ ብላኝ በተደጋጋሚ ቪዲዮ ሰራሁላት። እና እንኳን እሷ ጋር ሄደው ቁርአን ሊቀሩ ቀርቶ፣ አይደለም የአካባቢዋ ልጆች አጋጣሚ ቁጥሯን አስቀምጬ ነበረ የነበረ ስልክ ቁጥሮ ላይ እየደወሉ አንቺ ማነሽ? አንቺ ምንድነሽ? የት አካባቢ ነሽ? የት ሰፈር ነሽ? እያሉ እሷን መጨቃጨቅ እኔ ቁርአን ቅሩና ለምትቀሩበት ገንዘብ ስጧት፣ ያን ገንዘብ ስብስባት ትታከም ብዬ ነው እንትን ያልኩት እንጂ ስልክ ቁጥሯን ወስዳችሁ አንቺ ማን ነሽ አንቺ ምንድን ነሽ የሚል የፖሊስ የመርማሪ ፖሊስ ስራ ስሩ ብዬ አልነበረም። እና ችልች ምንድ ነው የደረሰባት ነገር ታማለች። በእርግጥ አሁንም ታማለች። በጣም ታሳዝነው እና እንደዚሁ በጣም ታማ ወደ አምሳ ሺህ ብር መታከሚያ ተጠይቃ ገንዘብ ስለሌላት በዋሳፕና በቴሌግራም ገንዘብ እንዲሰበሰብላት በጣም ተሰራጨ። ነገር ግን ከ50 ሺህ ብር በላይ ለተጠየቀችው ስምንት ሺህ ብር ብቻ ነው በዋትስአፕና በቴሌግራም የተሰበሰበላት። ነገር ግን ጎረቤቶቿ ሄዶ ምንድን ነው ያላት አንቺ እኮ ገንዘብ ተሰብስቦልሻል፣ ብዙ ገንዘብ ከተሰበሰበልሽ ገንዘብ ስጭን ብለው ነበር ሲያስቸጉራት የነበረው። እንኳን እሷ ሀኪም የጠየቃትን ሩቡን እንኳን አላገኘችም፣ የሩቡ ሩቡን እንኳን አላገኘችም። አማት ቤት ስትውል ኮርታ ነው፣ ብዙ ገንዘብ ተሰብስቦላት የለም ኮርታ ነው ቤት የምትለው ኮርታኖ መስጊድ ማትመጣው ኮርታኖ ለንዲ ዝግ ማትመጣው። እና እጅግ በጣም የሞራል ጠባሳ አድርሰውባት ጭራሽ ባሏ ምንድን ነው ያላት አካባቢውን እንልቀቅ ነው ያላት። አስባችሁታል? አካባቢውን እንልቀቅ እስከሚላ ደረጃ ማለት ነው። እና ማህበረሰባችን በጣም ስግብግብ ሁኗል። በጣም ምንንጃ እኔ በምን ቃላት ልገልጸው በማልችል ሁኔታ ማለት ነው። በጣም ኋላ ቀር ሆነናል። ኋላ ቀረነታችን የሥራ ፈጣሪ ሳይሆን ያደረገን አንድ ሰው አንድ ሰው ተቸግሮ ገንዘብ ሲሰበሰብለት

እና አስተምሩ፣ በሰፈር ያለ በአካባቢ ያለ ኢንተርኔት ማይጠቀም። ዛሬ ሁሉም ሰው ቲክቶክ የለውም፣ ሁሉም ሰው ሶሻል ሚዲያ ያለው። ነገር ግን አንዱ የሰማውን ቡና ስጠጡ፣ በለቅሶም፣ በሰርግም፣ በሆነ ቦታ ስትገናኙ ትምህርት ተሳታጡ። ለምንድን ነው ሰው ታሞ እንዲህ ታሞ ገንዘብ ሰብስቡልኝ ያለ ሁሉ ሚሊዮን ገንዘብ የሚሰበሰብ ይመስላችኋል? በነገራችን ላይ ፋጡማ ማለት ነው ካንሰር የታመመችው ኪሞ ወስዳለች ጭረር ተውሰዳ ተውሰድ አላውቅም። ኢቨን የነየቱት ሁሉ አላያስገቡም ያኔ የተነየተለት ገንዘብ አልገባም። ገንዘብ ራሱ አሁን ያስፈልጋታል አልታውቃላችሁ። እና በጣም ነው ያሳዘነችኝ፣ በጣም ነው ያዘንኩት። እና እባካችሁ፣ እባካችሁ ሰውን በህመሙ ላይ ህመም ኦኬ፣ በሀዘኑ ላይ ሀዘን አትጨምሩ። ይህን ያክል ገንዘብ ተሰብስቦላችኋል፣ በተሰበሰበላችሁ ገንዘብ ይህን አድርጉ ምን አገባችሁ እናንተ። ሚሊዮን ገንዘብ ቢሰበሰብ ቢት ከተረፋቸው እኮ እናንተ እንደምትሉት እንደምታስቡት እንደምትመቀኙት ብዙ ገንዘብ ተሰበሰበላችሁ ከተባለ ህይወታቸው ሲለወጥ እኮ ታያላችሁ እኮ ሂዳችሁ ለምን ትጠይቃላችሁ? አንድ ሰው ብዙ ገንዘብ እንደተሰበሰብለት የምትረዱት ህይወቱ ሲለወጥ ነው። ህይወታቸው ካልተለወጠ መልሰው ልመና ላይ ከወደቁ ብዙ ገንዘብ እንዳልተሰበሰበ ግንዛቤ ሊኖራቸው ይገባ ነበረ። እና ማህበረሰቡን አስተምሩልን። ተቸግረው ሰው ፊት የሚወርቁ ሰዎችን የበለጠ ህመም አይሆናቸው የበለጠ እንቅፋት አይሆናቸውና የሰው ልጅ አእምሮ ተሰጠው እንዲያስብበት ነው።